ሰላም ጤና ስትልኝ፣ ከሐረሪ ክልል ቴሌቪዥን የእለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር መስጋናው ኃይሉ ነኝ። የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ለቀጣዩ ትውልድ የተሻለ አካባቢን በመፍጠር የሚቻልበት ሁኔታ ላይ የጋራ መግባባት የፈጠነበት ነው ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። በሐረሪ ክልል በተለይ በኮሪደር ልማት ጅማሮ ስራዎችም የተመዘገቡ ውጤቶች የሐረርን የማንሰራራት ዘመን ጅማሮ ያሳዩ ናቸው ብሏል። አዩብ ካዛሊ ዝርዝሩን ይዞታል። የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ለቀጣዩ ትውልድ የተሻለ አካባቢ መፍጠር በሚቻልበት ሁኔታ ላይ የጋራ መግባባት የፈጠርንበት ነው ሲሉ የሐረሪ ክልል ርዕሰ መስተዳደር አቶ ወርዲንበሪ ገልጸዋል። ስልጠናው በመደመር መንግስት እይታ ላይ ለቀጣይ ስራ በሚያመች መልኩ በሀገራዊ ጉዳዮች ላይ የጋራ መግባባት የተፈጠረበትና ና ሁሉንም ዘርፎች መነሻ ባደረገ መልኩ መስራት እንዳለብን አቅጣጫ የተቀመጠበት ነበር ብለዋል። በተለይም የግብርና ቱሪዝም፣ ከተማና ኢንዱስትሪ ዘርፎችን ወደ ተሻለ ደረጃ ማሸጋገር በሚቻልበት ሁኔታ የጋራ መግባባት ላይ ተደርሷል ብለዋል። በዚህም የግብርና ትራንስፎርሜሽን ለማረጋገጥ ምርታማነትን በማሳደግ አሁን ካለው ከእጅ ወደ አፍ የሆነ ግብርና ወደ ሜካናይዜሽን መሸጋገር በሚቻልበት ሁኔታ ላይ የጋራ አቋም የተያዘበት ነውም ተብሏል። ዛሬ ላይ የምንሰራቸው ስራዎች አለም ነገ የሚደርስበትን ደረጃ መጪውን ጊዜ ታሳቢ ያደረጉና ለነገው ትውልድ የተሻለ አካባቢ ለመፍጠር የሚያስችሉ ናቸውም ተብሏል። በተለይ በኢንዱስትሪው ዘርፍ የተመዘገበውን ውጤት በማስፋት ዘርፉ ለአገሪቱ ምርታማነት የኢኮኖሚ እድገት ያለውን አበርክቶ በማ ያሉበት የህዝቡን ኑሮ ለማሻሻል ይሰራል ብለዋል። በስልጠናዊ የተፈጠረውን የጋራ መግባባት ወደታች በማውረድ ሐረር ባሏት የቱሪስት መስህቦች እሴቶችን ከመጨመር ባሻገር ተጨማሪ የቱሪስት መስህቦችን በመፍጠር ዘርፉ በክልሉ ኢኮኖሚ ላይ መነቃቃት እንዲፈጥር ይሰራል። በተለይ በዘርፉ ወጣቶችና ሴቶችን በስራ እድል ይበልጥ ተጠቃሚ ለማድረግ ትኩረት ተሰጥቶ እንደሚሰራ ነው ርዕሰ መስተዳደሩ የገለጹት። በሐረሪ ክልል በተለይ በኮሪደር ልማት ጅምር ስራዎች የተመዘገቡ ውጤቶች የሐረርን የማንሰራራት ዘመን ጅማሩ ያሳዩ ተስፋን ያጫሩና ህዝብና መንግስትን ይበልጥ ያቀራረቡ ናቸው። በቀጣይም በዘርፉ የተመዘገቡ ውጤቶችን በማስፋት ለመጪው ትውልድ የተመቸ አካባቢ ለመፍጠር ትኩረት ተሰጥቶ ይሰራል ሲሉም ገልጸዋል። የመደመር ፍልስፍና ትላንት፣ ወረትና እዳ ዛሬ ላይ ጥንካሬና ድክመት፣ ነገ ደግሞ ስጋትና ተስፋ አለ ብሎ የሚያስብ ነው ያሉት ርዕሰ መስተዳደሩ ድክመቶችን በማረም ጥንካሬዎችን በማስፋት ነገን መሰረት ያደረጉ ስራዎች እንሰራለን ብለዋል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ አደረጃጀቶች ሀያኛውን የብሔር ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ በክልሉ እየተከናወኑ የሚገኙ የልማት ስራዎችን ተዛውሮ ጎብኝተዋል። በልማት ስራዎቹ የጉብኝት መርሃ ግብር ላይም በክልሉ የሚገኙ የሴቶች ህጻናትና ወጣቶች አደረጃጀቶች ተገኝተዋል። ሄኖ ግርማ ያዘጋጀውን ዘገባ ናርዶስ ዳምጤት የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ አደረጃጀቶች ሀኛውን የብሔር ብሔረሰቦች ቀን ምክንያት በማድረግ በክልሉ እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ጎብኝተዋል። የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍቱሃ አልዩ በዛሬው ዕለት በክልሉ የሚገኙ የሴቶች ህጻናትና ወጣቶች አደረጃጀቶችን ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ የልማት ስራዎችን ጉብኝት ማድረጋቸውን ገልጸዋል። ጉብኝቱ በዋናነትም በሀማሪሳ ኢንዱስትሪ መንደር የሚገኙ ማስ ኢንጂነሪንግና ቀነኒ ዱቄት ፋብሪካ መሆናቸውንም ጨምረው ገልጸዋል። በክልሉ እየተከናወኑ የሚገኙ የልማት ስራዎች የሚበረታቱ ስለመሆናቸው ከጉብኝቱ መገንዘባቸውንም ተናግረዋል። በተለይም ማስ ኢንጂነሪንግ አገር በቀል የሆኑ ግብዓቶችን በመጠቀም ለኮሪደር ልማቶች ባህልን የሚገልጹና መልካም ገጽታን የሚያላብሱ የመንገድ ዳር መብራቶችን በማምረት ከክልሉ አልፎ ለአጎራባች አካባቢዎች እየቀረበ ስለመሆኑ መገንዘብ መቻላቸውን ጠቁመዋል። በተመሳሳይም በኢንዱስትሪ መንደሩ የሚገኘው ቀነኒ ዱቄት ፋብሪካ የዱቄት ምርትን ለህብረተሰቡ በተመጣጣኝ ዋጋ በማቅረብ የኑሮ ውድነት ጫናን ለማቃለል እያደረገ ያለው ጥረት የሚበረታታ መሆኑንም ምክትል ቢሮ ኃላፊዋ አክለዋል። በሌላ በኩል የዘንድሮ የብሔር ብሔረሰቦች ቀን ህብረ ብሔራዊ አንድነትን በሚያጠናክር መልኩ እንደሚከበርም ወይዘሮ መፍትሃ ገልጸዋል። የቀኑ መከበር የእርስ በርስ ትስስር እና አንድነትን ከማጠናከር ባለፈ ማህበራዊና ኢኮኖሚያዊ መነቃቃቶችን ለመፍጠር እንደሚያስችልም ተናግረዋል። በልማት ስራዎች የጉብኝት መርሃ ግብር ላይ በክልሉ የሚገኙ የሴቶች ህጻናትና ወጣቶች አደረጃጀቶች ተገኝተዋል። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በአገር አቀፍ ደረጃ ህዳር 29 ቀን 2018 ዓ ም በማዕከላዊ ኢትዮጵያ ክልል በሆሳና ከተማ ይከበራል። የትምህርቱ ማህበረሰብ አንድነትንና የጋራ ትርክትን በማጠናከር ረገድ የበኩሉን አስተዋጽኦ ማበረከት ይኖርበታል ሲሉ የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ አብዱልዚዝ ገለጹ። የሐረሪ ክልል ትምህርት ቢሮ የሐረር መምህራንና ቢዝነስ ኮሌጅ እና የሐረር ቴክኒክ ሙያ ማሰልጠኛ ተቋም ሀያኛውን የብሔር ብሔረሰቦችና ህዝቦች ቀንን ምክንያት በማድረግም የአካል ብቃት እንቅስቃሴን አድርገዋል። ዘገባውን ትዕይንት ለባርቅ ይዘዋለች። የሐረሪ ክልል ትምህርት ቢሮ የሐረር መምህራንና ቢዝነስ ኮሌጅ እና የሐረር ቴክኒክና ሙያ ማሰልጠኛ ተቋም ሀያኛውን የብሔር ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ የአካል ብቃት እንቅስቃሴ አድርገዋል። በዕለቱ የአካል እንቅስቃሴው የተደረገበት ቦታ በመገኘት መልእክት ያስተላለፉት የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ዘካሪያ አብዱልአዚዝ እንደተናገሩት የዘንድሮውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በአንድነትና ህዝቦችን የበለጠ በሚያቀራርብ መንገድ ይከበራል።

ከአስር በላይ የሆኑ መርሃ ግብሮችን ተግባራዊ በሚሆኑበት መርሃ ግብር ከ ከሀያ ሺህ በላይ ተማሪዎችን ጨምሮ የግል ኮሌጆችም የሚሳተፉበት መሆኑን ገልጸዋል። አቶ ዘካሪያ ያክለውም እንደገለጹት የትምህርቱ ማህበረሰብ የብሔር ብሔረሰቦች ሕዝቦች ቀን ሲከበር አንድነትና የጋራ ትርክትን በሚያጠናክር መልኩ ሊሆን ይገባል ሲሉ መልእክታቸውን አስተላልፈዋል። ዕለቱን በማስመልከት የሐረሪ ክልል ትምህርት ቢሮ፣ የሐረር መምህራንና ቢዝነስ ኮሌጅ፣ የሐረር ቴክኒክና ሙያ ማሰልጠኛ ተቋም ማህበረሰብ አባላት ተሳታፊ ሆነዋል። ሐረር ስሟን የሚመጥናትን እድገት እያስመዘገበች ትገኛለች ሲሉ የሐረር ክልል ማረሚያ ኮሚሽን ኮሚሽንን አመራሮችና ሰራተኞች ገለጹ። የሐረሪ የሐረር ክልል ምስራቅ ሐረርጌ ዞን ማረሚያ ቤቶች ኮሚሽን አመራሮችና በክልሉ እየተካሄደ ያለውን የኮሪደር ልማትን ተዘዋውሮ ጎብኝተዋል። ዘገባው የጀዲዳ አህመድ ነው። ይሄን ነው ግርማ የሐረሪ ክልል እና የምስራቅ አረር ጌዞ ማረሚያ ቤቶች ኮሚሽን አመራሮች እና ሰራተኞች ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ በክልሉ እየተካሄደ ያለውን የኮሪደርና ሌሎች የልማት ስራዎችን ተዘዋውሮ ጎብኝተዋል። የሐረሪ ክልል ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ሙራድ አብዱላይ በጉብኝቱ ወቅት እንደ ገለጹት በክልሉ የተከናወኑ የኮሪደርና ሌሎች የልማት ስራዎች በጥራትና በፍጥነት የተካሄዱ መሆናቸውን ከጉብኝቱ ተገንዝበናል ብለዋል። በተለይም በአረር ከተማ እየተከናወኑ ያሉ የልማት ስራዎች የከተማዋን ስም ሰላምና እድገት የሚመጥኑ ስለመሆናቸውም ገልጸዋል። በክልሉ የሚገኙ የቱሪዝም መስህብ ስፍራዎችን በማልማትና በማስተዋወቅ እንዲሁም ዓለም አቀፍ ቅርስ የሆነውን ጁገልን በመጠበቅና በመንከባከብ ረገድ ሰፊ ስራ እየተሰራ መሆኑንም ተገንዝበናል ብለዋል። እንደ ማህበረሰብ አካልና እንደ ተቋም ኮሚሽኑ የአስተዳደር ሰራተኞችና የህግ ታራሚዎችን በማስተባበር ልማቱን በመደገፍና በመንከባከብ ሚናችንን እንወጣለን ብለዋል። የምስራቅ ሐረርጌ ዞን ማረሚያ ቤቶች ኮሚሽን ኃላፊ ኮማንደር ከማል ገና በበኩላቸው የተከናወኑ የልማት ስራዎችን መጎብኘትና መንከባከብ ባህላችን ልናደርገው ይገባል ብለዋል። ዓለም አቀፍ የጁገል ቅርስን ከመንከባከብና ከመጠበቅ ጋር ተያይዞ እየተሰራ ያለው ስራ ሊበረታታ ይገባለን ብለዋል። የሀረር ኢኮ ፓርክ፣ ኑር ፕላዛ፣ አባድር ፕላዛ፣ የጁገል ዓለም አቀፍ ቅርስ የመልሶ ልማትና እንክብካቤ ስራዎችና የአማሪሳ ኢንዱስትሪ መንደር የልማት ስራዎቹ ጉብኝት አካል ነበሩ። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮም ከነዋሪዎች ለሚነሱት የትራንስፖርት አገልግሎት ጥያቄዎችም ተገቢው ምላሽ ለመስጠት እየሰራ ስለመሆኑ ገለጸ። ቢሮ ባለ ሶስት እግር ተሽከርካሪዎች አዲስ ታፔላ እየሰጠ ስለመሆኑም ገልጿል። ዘገባው የትህትና ተስፋዬ ነው። አዩብ ካዛሊ ዝርዝሩን ያቀርበዋል። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ በክልሉ የታክሲ ትራንስፖርት አገልግሎት በታፔላ ስምሪት ፕሮግራም መስመሮች ላይ ምደባ እያካሄደ መሆኑ ይታወቃል። በክልሉ እየተከናወኑ ባሉ የመንገድ ኮሪደር ልማት ስራዎችና በተለያዩ ምክንያቶች በተለያዩ ዙሮች ይካሄድ የነበረው የታፔላ ስምሪት የመስመር ለውጥ ሳይካሄድ የቆየ መሆኑን የገለጹት በሐረሪ ክልል የትራንስፖርትና መንገድ ልማት ቢሮ የህዝብና ጭነት ትራንስፖርት ዳይሬክተር አቶ ሽመልስ በለጠ በአሁኑ ወቅት ግን የመስመር ለውጥ ለማድረግ ከባለ ሶስት እግር አሽከርካሪ ባለ ንብረት ማህበራት ጋር በመነጋገር ወደ ስራ መገባቱን ነው የገለጹት። የታፔላ ስምሪት ለውጡ በአንዳንድ አካባቢዎች የሚነሱ የከተማ ታክሲ አገልግሎት እጥረት ለመቅረፍና ና በነበሩት ሰላሳ በላይ መስመሮች ላይ ሰባት አዳዲስ መስመሮችን በማካተት ለውጥ የሚደረግ መሆኑን ገልጸዋል። ይህም የትራንስፖርት ተደራሽነቱን ይበልጥ እንደሚያሳልጠው ያላቸውን እምነትም ገልጸዋል። በተለይም ከዚህ ቀደም የታፔላ ስርቆትና ና ታፔላው ላይ ያለውን ቁጥር በመፋቅ የቦታ ለውጥም ሆነ የወንጀል ድርጊት ሲፈጸም እንደነበር ገልጸው የአሁኑ ታፔላ ግን ለቁጥጥር በሚያመች ሁኔታ መሰራቱን ተናግረዋል። የቦታና የሰሌዳ ለውጥ በመደረጉ ሰሌዳው ካልጠፋ በስተቀር ምንም አይነት ክፍያ እንደሌለው በመገንዘብ ሁሉም የባለሶስት እግር ተሽከርካሪ ባለ ንብረቶች አዲሱን ታፔላ በመውሰድ ለሕብረተሰቡ ቀልጣፋ አገልግሎትን ተደራሽ ማድረግ እንዳለባቸውም አስገንዝበዋል። ቢሮው ከጥቅምት 28 ቀን 2018 ዓ ምት ከጠዋቱ ሶስት ሰዓት ጀምሮ አገልግሎቱን እየሰጠ እንደሚገኝ አቶ ሽመልስ ጨምረው ገልጸዋል። በመሆኑም በክልሉ የሚገኙ የባለሶስት እግር ተሽከርካሪ ባለ ንብረቶች ቢሮ ድረስ በአካል በመቅረብ እየ እየሰሩበት ያለውን የቀድሞውን ታፔላ በመመለስ ቅዳሜና እሁድ ጥቅምት 29ና 30 ቀን 2018 ዓ ም አዲስ የተመደባችሁበትን መስመር ታፔላ መረከብ እንዳለባቸውም ቢሮ አሳስበዋል። የቀድሞ ታፔላን ከተቀመጠው ቀን ዘግይቶ መመለስም ሆነ አዲስ መውሰድ የአሰራር ችግር ስለሚፈጥር ከቅጣት ጋር የሚቀየር መሆኑን ቢሮ አስታውቋል። ወደ ሀገር አቀፍ ዘገባዎች አገርን። የብልጽግና ፓርቲ ከፍተኛ አመራሮች በአዲስ አበባ ከተማ የተሰሩ ያሉ የልማት ስራዎችን ጎብኝተዋል። በሌላ ዜና ደግሞ ጎንደር ከተማ በታደሰው የፋሲል ቤተ መንግሥትና በሚሰሩት ፕሮጀክቶች ተሞሸራለች አሉ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎችንም ጨምሮ ትይንት ደባርቄ ወደ እናንተ ታደርሳችኋለች። የብልጽግና ፓርቲ ከፍተኛ አመራሮች በአዲስ አበባ ከተማ የተሰሩ የልማት ስራዎችን ጎብኝተዋል። የአመራሮቹ ጉብኝት የሳይንስና ቴክኖሎጂ ሙዚየም፣ የኢሬቻ ፓርክ፣ የአራዳ ፓርክና የላፍቶ የገበያ ማዕከልን ጨምሮ ሌሎች በከተማው የተሰሩ ሰው ተኮር ፕሮጀክቶችን ያካተተ መሆኑ ተገልጿል። ፕሮጀክቶቹ መንግስት የዜጎችን ማህበራዊና ኢኮኖሚያዊ ፍላጎቶችን በተገቢው መንገድ ለመመለስ የሚያደርገውን ጥረት የሚያሳዩ መሆናቸውም ተመላክቷል። የፓርቲው ከፍተኛ አመራሮች በጉብኝቱ ወቅት መሬት ላይ በተተገበሩ ፕሮጀክቶች ጸጋን ለይቶ በማልማት ዜጎችን ተጠቃሚ ማድረግ እንዴት ማግኘት እንደሚቻል በተግባር እንዲመለከቱ ለማድረግ ያለመ እንደሆነ ተገልጿል። የብልጽግና ፓርቲ የ2018 ዓመተ ምሕረት አመታዊ የከፍተኛ አመራር ስልጠና በአዳማ ከተማ እየተሰጠ መቆየቱ ይታወቃል። ጎንደር ከተማ በታደሰው የፋሲል ቤተ መንግስትና በሚሰሩት ፕሮጀክቶች ተሞሽራለች አሉ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ። ርዕሰ መስተዳድሩ የጎንደር ቤተመንግስት መንግስት በ 19 ኛው ክፍለ ዘመን አጋማሽ ላይ የተገነባ መሆኑን አስታውሰው የታሪክና ማንነት መገለጫ እንደሆነም ተናግረዋል። የቱሪዝም መዳረሻ የሆነው የጎንደር ቤተ መንግስት መታደሱ ከክልሉ አልፎ ለሀገሪቱም ትልቅ ፋይዳ እንዳለው ገልጸዋል። የመገጭ ግድብም ከዚህ ቀደም ተጓትቶ እንደነበር ነበር አንስተው ከባለፈው ዓመት ጀምሮ በመንግስት ቁርጠኛ ውሳኔ ፕሮጀክቶቹ በፍጥነት እንደ አዲስ እየተሰራ መሆኑን አስረድተዋል። ግድቡ ለጎንደር ከተማ የንጹህ ውሃ አቅርቦትን የሚያሻሽል፣ ኢኮሲስተሙን በተሻለ መንገድ የሚቀይርና በመስኖ ልማት ላይ አዎንታዊ ተጽዕኖ እንደሚኖረው ጠቁመዋል። በሌላ በኩል በጥራትና በፍጥነት እየተሰራ የሚገኘው የአዞዛ መንገድ ሲጠናቀቅ የማህበረሰቡን የመንገድ ችግር የሚፈታ መሆኑን አንስተዋል። የአካባቢ ቁጥጥርና ሌሎች የወባ በሽታ መከላከል ስራዎችን በአግባቡ በመከወን በሽታው የማህበረሰቡ የጤና ስጋት እንዳይሆን በትኩረት እንደሚሰራ የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። በክልሉ ከመስከረም እስከ ታህሳስ ወር ድረስ ያለው ጊዜ የወባ በሽታ ጫናው የሚበረታበት ወቅት መሆኑን የገለጹት የቢሮው ምክትል ኃላፊ አቶ መና መኩሪያ ህብረተሰቡን ያሳተፈ የአካባቢ ቁጥጥር ስራ በሁሉም መዋቅሮች በትኩረት ይከናወናል ብለዋል። የመከላከሉ ስራ በተገቢው በማይከናወንባቸው አካባቢዎች ጫናው ዜጎችን ከልማት ስራ ወደኋላ እንደሚያስቀር ሀገር ጠቅሰው ከማፋሰስና ማዳፈን በተጨማሪ ሌሎች የመከላከል ስራዎች በአግባቡ ሊተገበሩ እንደሚገባም አሳስበዋል። ለበሽታው መስፋፋት ምቹ በሆነው በዚህ ጊዜ ህብረተሰቡን ያሳተፈ የአካባቢ ቁጥጥር ስራ በመስራት ሊደርስ የነበረውን ጫና መቀልበስ መቻሉን ያስታወቁት ደግሞ የወላይታ ዞን ጤና መምሪያ ኃላፊ አቶ ጸጋይ ኤካ ናቸው። የመኸር ወቅት አየር መለዋወጥን ተከትሎ የስርጭት መጨመር አዝማሚያዎች መታየታቸውን አመላክተዋል። የወባ በሽታ ተጋላጭ በሆኑ አካባቢዎች የቁጥጥር ስራው ተጠናክሮ ይቀጥላልን ብለዋል። የዱጎና ፋንጎ ወረዳ ነዋሪዎች በበኩላቸው በአካባቢያቸው በነቃ የህብረተሰብ ተሳትፎ የተካሄደውን የአካባቢው ቁጥጥር ስራ ተከትሎ የበሽታው ጫና እየቀነሰ መምጣቱን ገልጸዋል። የአዳማ ከተማ የኮሪደር ልማት ከተማዋን ከማስዋብ ባለፈ የመዝናኛ ቦታዎችን ያካተተ በመሆኑ ለመዝናናት ምቹ ሁኔታ መፍጠሩን የከተማዋ ነዋሪዎች ገለጹ። በአዳማ ከተማ በኮሪደር ልማት ስራ አረንጓዴና የህዝብ መዝናኛ ቦታዎች፣ የብስክሌትና የእግረኛ መንገድ፣ የህፃናትና ታዳጊዎች መጫወቻ፣ የመኪና ማቆሚያዎች፣ የህዝብ መጸዳጃ ቤቶችን ያካተተ ነው። ነዋሪዎቹ የኮሪደር ልማቱ ልጆችና ታዳጊዎች የሚጫወቱበትና የሚቦርቁበት ምቹ ሁኔታ መፍ ጠሩ መጪው ትውልድ የተሻለ እንዲሆን ያደርጋል ብለዋል። በአዳማ ከተማ ወንጂ ማዞሪያ አካባቢ በሚገኘው የህዝብ መዝናኛ ፓርክ ከአራት ልጆቻቸው ጋር ሲዝናኑ የነበሩት ወይዘሮ መቅደላዊት ደጀኔ በሰጡት አስተያየት በከተማዋ የተከናወነው የኮሪደር ልማት አዳማን ከተጨናነቀና ንጹህ ካልሆነ አካባቢ በማላቀቅ ተስማሚና ውብ እንድትሆን አድርጓታል ብለዋል። በተለይ ከልጆቻቸው ጋር ለመዝናናት የመጡበት ይህ የህዝብ ፓርክ በፊት የቆሻሻ መጣያ እንደነበር አስታውሰው አሁን ገጽታው ሙሉ በሙሉ ተቀይሮ የስፖርት ማዘውተሪያና መዝናኛ ስፍራ ሆኖ ስላገኙት መደሰታቸውን ገልጸዋል። ከውጭ ወዳገኘናቸው ዘገባዎች አገርን የአሜሪካው ፕሬዚደንት ዶናልድ ትራምፕ የአንጋሪ ፕሬዚደንት ቪክቶር ኦርቦን የሩሲያን ነዳጅ እንዲገዙ ለመፍቀድ ማሰባቸው ተነግሯል። የሩሲያ ነዳጅ ላይ ማዕቀብ ቢጣልም ኦርቦን ከሌላ ቦታ ነዳጅ ለመግዛት ስለሚቸገሩ የሩሲያን ነዳጅ እንዲገዙ ሊፈቅዱ እንደሚችሉ ትራምፕ ተናግረዋል። ኦርባን በዋይት ሀውስ ከትራምፕ ጋር ተዋይተዋል። የሃንጋሪ ውጭ ጉዳይ ሚኒስትር በኤክስ ገጻቸው እንዳሉት ሀገራቸው ሙሉና ያልተገደበ ነዳጅ ግዢ እንድታደርግ አሜሪካ ማዕቀቦችን አንስታለችም። አሜሪካ በሁለት የሩሲያ ነዳጅ አምራቾች ድርጅቶች ላይ አዲስ ማዕቀብ መጣሉን ከሳምንታት በፊት ይፋ ማድረጓ ይታወሳል። በሁለቱ ግዛት ግዙፍ ነዳጅ አምራቾች ሮስ ኔፍትና ሉኮይል ላይ ማዕቀብ የጣለው ሩሲያ በዩክሬን ጦርነትን ለማስቆም ከስምምነት እንድትደርስ ጫና ለማሳደር ነው። ከሩሲያ ነዳጅ የሚገዙ ሀገራት ላይ ማዕቀብ ለመጣል አሜሪካም ዝታለች። አንጋሪ የባህር በር ስለሌላትና ሌሎችም የሎጂስቲክ እንቅፋቶች ስለሚያጋጥሟት ነዳጅ ለማውጣት መሆኑ ለማግኘትም እንደምትቸገር ትራምፕ ጠቅሷል። በሩሲያም በነዳጅ ላይ ማዕቀብ ቢጣልም አንዳንድ የአውሮፓ ሀገራት መግዛት መቀጠላቸው በጣም አናዳጅና የሚያበሳጭ ነው ሲሉ መሰማታቸው ተናግሯል። የሱዳን አርኤስኤፍ ለተኩስ አቁም በተስማማ ማግስት በመዲናዋ የድሮን ጥቃት መፈጸሙ ተዘገበ። ሐሙስ ዕለትም በሌሊት ፍንዳታው ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች ለቢቢሲ ተናግረዋል። ዝርዝሩን ናርዶስ ዳምጤት አቅርበዋለች። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በአገሪቱ ዋና ከተማ ካርቱም የፍንዳታ ድምጽ ተሰማ። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምጽ ሰምተው ከእንቅልፍ መንቃታቸውን ለፈረንሳይ የዜና ወኪል ኤኤፍፒ ተናግረዋል። የሐሙስ ሌሊቱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች ገልጸዋል። ፈጥኖ ደራሽ ኃይሉ ስለ ጉዳዩ አስተያየት አልሰጠም። ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁሙን ዓለም አክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገር አስታውቋል። ሁለቱ ኃይሎች ከሚያዚያ 2015 ዓ.ም ጀምሮ እያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 1500 ሰዎች ተገድለዋል። ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በተባበሩት መንግስታት የሚደገፍ የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ጠኔ እየተንሰራፋ መሆኑን በዚህ ሳምንት አረጋግጧል። አዲስ የድሮን እንቅስቃሴ የተሰማው ካርቱም ከተማ ውስጥ ብቻ አልነበረም ከከተማዋ በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘው ና በሱዳን ጦር ቁጥጥር ስር ባለችው አትራባ ከተማም ተመሳሳይ እንቅስቃሴ ተስተውሏል አንድ ነዋሪ ጸረ አውሮፕላን መከላከያዎችን መጥተው ጥለዋል ግን በከተማው ምስራቃዊ ክፍል እሳት ሲነሳ ተመልክቻለሁ የፍንዳታ ድምጽም ሰምቻለሁ ሲሉ ለኤኤፍቢ ተናግረዋል ፈጥኖ ደራሽ ኃይሉ በአሜሪካ የተባበሩት አረብ ኤሚሬቶች ሳዑዲ አረቢያ ና ግብጽ የቀረበውን የሰብአዊ ተኩስ አቁም ለመቀበል መስማማቱን የገለጸው የአሁኑን ጥቃት ከመፈጸሙ አንድ ቀን አስቀድሞ ነበረ። አራቱ ሀገራት ይህንን እቅድ ያቀረቡት መስከረም ላይ ነበር። በእቅዱ መሰረት የተኩስ አቁሙ በሂደት ወደ ቋሚ የተኩስ አቁም የሚለወጥ ሲሆን ቀጥሎም ወደ ሲቪሊያን የአስተዳደር ምስረታ ይሸጋገራል። የሱዳን መንግስት የውጭ ጣልቃ ገብነት እንደሆነ በመግለጽ ይህንን እቅድ ውድቅ አድርጎት ነበረ። የሀገሪቱን ጦር በውጭ ቅጥረኛ ወታደሮች ላይ ከሚተማመን ዘረኛ፣ ሽብርተኛ ታጣቂ ቡድን እኩል አድርጎ ለማቅረብ የሚደረግ ማንኛውም ሙከራ እንደሚቃወምም አስታውቆ ነበር። የሀገሪቱ ጦር ይህን አቋሙን ከገለጸ በኋላ የስምምነት እቅዱ ተቀይሮ እንደሆነ ግልጽ አይደለም። ይሁን እንጂ በደቡብ አፍሪካ የሚገኙት የሱዳን አምባሳደር አገራቸው እቅዱን ለመቀበል ጊዜው ገና መሆኑን አርብ ዕለት በተካሄደው ጋዜጣዊ መግለጫ ላይ ተናግረው ነበረ። አምባሳደሩ ኦስማን አቡፋቲ አደም መሐመድ በጦርነቱ መጀመሪያ ላይ ብዙ የተኩስ ማቆም ስምምነቶች ነበሩ፣ ነገር ግን ከልምዳችን እንደምንረዳው ፈጥኖ ደራሽ ኃይሉ ለስምምነቶቹ ምንም አይነት ክብር አልነበረውም ብለዋል። የተኩስ አቁም ስምምነቶቹን የሚጠቀሙባቸው ወደ አዲስ ስፍራዎች መንቀሳቀስ ና፣ መንግስት ላይ ለመዝመት ነው ሲሉም ተደምጠዋል። አምባሳደሩ የተባበሩት አረብ ኤሚሬቶች በተኩስ አቁም ንግግሮች ላይ መሳተፏን ተቃውመዋል። ለዚህም በምክንያትነት የተጠቀሱት በሀገሪቱ መንግስት የሚነሳውን የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይል መሳሪያና የውጭ ተዋጊዎችን ታቀርባለች የሚል ክስን ነው። ከሀረሪ ክልል ቴሌቪዥን ለለቱ የያዝንላችሁ ዜናዎች የተካተላችሁ ስንመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው አይሉ አብሬያችሁ ቆይታ አድርጌ ያለሁ ከቀሪዎቹ የሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚህ አበቃው። ጤና ይስጥልኝ።